ዘማሪ አቤል እንግዲህ የለቀቀው ማር ሚካኤል የሚል አዲስ ዝማሬ ነጠላ ለቋል። ከዚህ በፊት በኃጢአተኛው ድንኳን አልፎም ደግሞ ሚካኤል በሚልም ዝማሬ ሰርቶ ነበረ። አሁን በርካቶች ጅማሬያቸው ታናሽ ቢሆንም ፍጻሜያቸው ታላቅ ሆኖ እጅን በአፍ ወደሚያስጨን ብርሃን ወጥተዋል፣ በማለትም መልእክት ያስተላለፉበትም ሁኔታም ነው የተፈጠረው። ሌሊቱን በአምደ ብርሃን ቀኑን በደመና የመራ እስራኤልን በአርባ ዘመናቸው ወደ ምድረ ርስት ያስገባቸው ቅዱስ ሚካኤል ነው በማለትም ነው የገለጸው። እንግዲህ እዚህ ጋር በርካቶች እያነሱ ያሉት ሚካኤልን ማናዘዘው ነው በሚሉ ዙሪያ ነው። ስለዚህ መሪም የሕይወታችን ብርሃንም ኢየሱስ ክርስቶስ እንጂ ቅዱስ ሚካኤል አይደለም፣ ቅዱስ ሚካኤል የእግዚአብሔር አገልጋይ ነው በማለትም ነው የገለጹ ያሉት እዚህ ጋር እንግዲህ ኢያሱ በግንባሩ ወድቆ የሰገደለት ግርማው የሚያስፈራ ቅዱስ ሚካኤል ጠላቶቹን በእጁ አሳልፎ ሰጠ። እንግዲህ በዋናነት ትኩረት ሊሆን የሚገባው ጌታችን ኢየሱስ ክርስቶስ ላይ መሆን እንዳለበትም ሀሳባቸውን እየገለጹ ያሉት በርካቶች ናቸው። ትኩረት ዋናው ልሰገድ የሚገባው ዝማሬ መሆን የሚገባው ለሰማይና ምድር ለፈጠረው ለታላቁ ገናና ኢየሱስ ክርስቶስ እንደሆነ ጭምርም ነው በርካቶቹም ሀሳባቸውን እያነሱ ያሉት ምክንያቱም ያለ ኢየሱስ ዓለም ባዶ ሆነች። ኢየሱስ ነው የሁሉ ፈጣሪ በማለትም ነው ሀሳባቸውን የገለጹ ያሉት። ሚካኤል የእግዚአብሔር አገልጋይ ነው በማለትም ነው አርጋቶች ሀሳባቸውን የገለጹ ይገኛሉ። ሚኬታ ቦሮንከ አምላክ ውጪ ለማንም ፍጥረታት ሰው ከዘመረ